ግንቦት 17 መጀመሪያው የሐዋርያው የቅዱስ ጳውሎስ መልእክት ወደ ጢሞቴዎስ። የጵጵስና ሹመት ሥርዓት። ጵጵስናን ሊሾም የሚወድ መልካም ሥራን ወደደ የሚለው ቃል የታመነ ነው። ነገር ግን ጵጵስናን የሚሾም እንዲህ ሊሆን ይገባዋል፤ የማይነቀፍ፣ አንዲት ሴት ያገባ፣ ትጉህ ሰው፣ ብልህ፣ እንደሚገባው የሚሠራ እንግዳ ተቀባይ ራሱን የጠበቀ የሚያስተምርና የሚገስጽ የማይሰክር ለመማታት እጁን የማያፈጥን ነገር ግን ትዕግሥተኛ የማይጣላና ገንዘብ የማይወድ የቤቱን አስተዳደር በመልካም የሚያስተዳድር በፍጹም ንጽህና የሚታዘዙ ልጆች አሉት። ቤቱን ማስተዳደር የማይችል ሰው የእግዚአብሔርን ቤተክርስቲያን እንዴት ያስተዳድራል? እንዳይታበይና እንዳይነቀፍ በሰይጣን ወጥመድም እንዳይያዝ። አዲስ አማኝ አይሁን። በሰይጣን ነቀፋና ወጥመድ እንዳይወድቅ በውጪ ካሉት ሰዎች መልካም ምስክር ሊኖረው ይገባዋል። መጀመሪያቱ የሐዋርያው የቅዱስ ጴጥሮስ መልእክት። ስለ መንጋው ጠባቂዎች። እንግዲህ እኔ ከነርሱ ጋር ሽማግሌ፣ የክርስቶስም መከራ ምስክር፣ ደግሞም ሊገለጥ ካለው ክብር ተካፋይ የሆንሁ በመካከላችሁ ያለሁትን ሽማግሌዎችን እማልዳችኋለሁ በእናንተ ዘንድ ያሉትን የእግዚአብሔርን መንጋዎች ጠብቁ። ስትጠብቋቸውም እንደ እግዚአብሔር ፈቃድ በውድ እንጂ በግድ አይሁን፣ በበጎ ፈቃድ እንጂ መጥፎውን ረብ ከመመኘትም አይሁን። ለመንጋው ምሳሌ ሁኑ እንጂ ሕዝቡን ባሕይል አትግዙ። የእረኞችም አለቃ በተገለጠ ጊዜ የማይጠፋውን የክብር አክሊል ትቀበላላችሁ። እንዲሁ እናንተ ጎልማሶች ወይ ለሽማግሌዎች ተገዙ። ሁላችሁም ትሕትናን ልበሷት። እግዚአብሔር ትቢተኞችን ያዋርዳልና ራሳቸውን ዝቅ የሚያደርጉትን ግን ያከብራቸዋል። ራስን ዝቅ ስለማድረግ እንግዲህ በጎበኟችሁ ጊዜ ከፍ ከፍ ያደርጋችሁ ዘንድ ከጸናችው ከእግዚአብሔር ክንድ በታች ራሳችሁን አዋርዱ። እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። እንግዲህ አዋቂዎች ሁኑ ትጉም ጠላታችሁ ጋኔን የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና፣ እርሱንም በእምነት ጸንታችሁ ተቃውሙት። እንዲህም ያለ መከራ በዓለም በዓለም ወንድሞቻችሁ ሁሉ እንደሚፈጸሙ ዕወቁ። ፍቅርንም አጽንታችሁ ያዟት። በኢየሱስ ክርስቶስ ወደ ዘላለም ክብሩ የጠራችሁ የጸጋ ሁሉ አምላክ ለጥቂት ጊዜ መከራን ከተቀበላችሁ በኋላ ፍጹማን ያደርጋችኋል፣ ያጸናችኋል፣ ልባሞችም ያደርጓችኋል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 ከእኔ በኋላ ለመንጋይቱ የማይራሩ ነጣቂዎች ተኩላዎች እንደሚመጡ እኔ ያውቃለሁ። ደቀ መዛሙርትንም ወደ እነርሱ ይመልሱ ዘንድ ጠማማ ትምህርትን የሚያስተምሩ ሰዎች ከእናንተ መካከል ይነሳሉ። ስለዚህም ትጉ። እኔ ሁላችሁንም ሳስተምር ሦስት ዓመት ሙሉ ሌትም ቀንም እምባይ እንዳልተገታ አስቡ። አሁንም ለእግዚአብሔርና ሊያንጻችሁ በቅዱሳንም ሁሉ መካከል ርስትን ሊሰጣችሁ ለሚችለው ለጸጋው ቃል አደራ ሰጥቻችኋለሁ። የሉቃስ ወንጌል አስር ምናን ስለ ተቀበሉት ሰዎች ምሳሌ። ይህንም ሲሰሙ ምሳሌ መስሎ ነገራቸው፣ ወደ ኢየሩሳሌም ቀርቦ ነበርና፣ እነርሱም የእግዚአብሔር መንግሥት ወዲያውኑ የምትገለጥ መስሏቸው ነበርና እንዲህም አለ። አንድ የከበረ ሰው መንግሥት ይዞ ሊመለስ ወደ ሩቅ አገር ሄደ። አስሩን አገልጋዮችንም ጠርቶ አስር ምናን ሰጣቸውና እንግዲህ እስክመለስ ድረስ ነግዱ አላቸው። የሀገሩ ሰዎች ግን ይጠሉት ነበርና ይህ በእኛ ላይ ሊነግስ አንሻም ብለው ከታትለው መልእክተኞችን ላኩ። ከዚህም በኋላ መንግሥትን ይዞ በተመለሰ ጊዜ እንዳተረፉ ያውቅ ዘንድ ምናን የሰጣቸውን ብላቴኖቹን እንዲያመጧቸው አዘዘ። አንደኛውም መጥቶ አቤቱ ምናህን ዐሥር ነበር፣ እነሆ ዐሥር ምናን አትርፊያለሁ አለው። ጌታውም መልካም አንተ በጎ አገልጋይ፣ በጥቂት የታመንክ ስለ ሆንክ በብዙ ላይ ሾመሃለሁ፣ በአስሩ ከተሞች ላይ ተሾም አለው። ሁለተኛውም መጥቶ አቤቱ ምናህን አምስት ነበር፣ አምስት አተርፌአለሁ አለው። እርሱንም አንተም በአምስት ከተሞች ተሾም አለው። ሦስተኛውም መጥቶ እንዲህ አለው፣ አቤቱ በእኔ ዘንድ የነበረችው ምናንህ እንኋት፣ በጨርቅ ጠቅልያ ኑሪያት ነበር። አንተ ያላኖርኸውን የምትወስድ ያልዘራኸውን የምታጭድ ያልበተንኸውም የምትሰበስብ ጨካይ ሰው እንደሆንህ ስለማውቅ ፈርቼሃለሁና። ጌታውም እንዲህ አለው፣ አንተ ክፉ ሰነፍ አገልጋይ፣ እኔ ያስቀመጥሁትን የምወስድ ያልዘራሁትን የማጭድ ያልበተንሁትንም የምሰበስብ ጨካይ ሰው እንደሆንሁ ታውቃለህን? እንደ ቃልህ እፈርድብሃለሁ። ለምን ገንዘቤን ወደ ለዋጮች አላስገባህም? እኔም መጥቼ ከትርፉ ጋር በወሰድሁት ነበር። ከዚያ የቆሙትንም ይህን ምናን ከእርሱ ተቀብላችሁ አስር ምናን ላለው ስጡት አላቸው። እነርሱም አቤቱ አስር ምናን ያለው አይደለምን አሉት። እርሱም እንዲህ አላቸው ላለው ሁሉ ይሰጡታል ይጨምሩለታልም፤ የሌለውን ግን ያን ያለውንም ቢሆን ይወስዱበታል። ነገር ግን እነዚያን ልነግሥባቸው ያልወደዱትን ጠላቶቼን ወደዚህ አምጡና በፊቴ ውጓቸው። ስንክሳር ኤጲስቆጶስ ቅዱስ ኤጲፋንዮስ ዘቆጵሮስ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም። ግንቦት 17 በዚች ቀን የከበረ አባት ታላቅና የተመሰገነ የቆጵሮስ ኤጲስቆጶስ ቅዱስ ኤጲፋኒዮስ አረፈ። ይህም ቅዱስ ከቤተ ገብርኤል አጸዳ አቅራቢያ ነው። ወላጆቹም በኦሪት ሕግ የጸኑ አይሁድ ናቸው። እነርሱም ድሆች ናቸው። አባቱም ገባር ስለነበረ ነበረ ይህንን ቅድስና አንዲት እህቱን ሳያሳድጋቸው ሞተ። እርሱም አንድ ክፉ አህያ ነበረውና የተወላቸው እርሱን ነው። እናታቸውም የኦሪትን ትምህርት በማስተማር አሳደገቻቸው። እናቱም አህያው እንዲሸጠውና ከእርሱም እንዲያርፍ በሽያጩም እንዲረዳ ኤጲፋንዮስን መከረችው። ይሸጠውም ከአህያው ጋር ሲጓዝ አንድ ክርስቲያን ጻድቅ ሰው ስሙ ፍላታዎስ የሚባል ተገናኘው ያንን አህያ ሊገዛ ወዶ ከኤጲፋንዮስ ጋር ቆሞ ሲነጋገር ያን ጊዜ አህያው ኤጲፋንዮስን ኩላሊቱን ረግጣው በምድር ላይ ወድቆ ለመሞት ደረሰ። አባ አፍላታዎስም በመስቀል ምልክት ኩላሊቱ ላይ በስመ አብ ወወልድ ወመንፈስ ቅዱስ ብሎ አማተበ። ቅዱስ ኤጲፋንዮስም ያን ጊዜ ከሕመሙ ድኖ ተነሳ፣ ከቶ ምንም ሕመም እንዳልነካው ሆነ። ከዚህ በኋላም አባ አፍላታዎስ በዚያ ክፉ አህያ ላይ እንዲህ ብሎ ጮኸ። ስለ እኛ በተሰቀለው በጌታችን ኢየሱስ ክርስቶስ ስም ትሞት ዘንድ ይገባል። ወዲያውኑ ያ አህያ ወድቆ ሞተ። ቅዱስ ኤጲፋኒዮስም እሊህን ሁለት ተአምራት አይቶ በስሙ ተአምራት የምታደርግበት የተሰቀለ ኢየሱስ ክርስቶስ ማን ነው? ብሎ አባ ፍላታዊዮስን ጠየቀው። እርሱም እንዲህ ብሎ መለሰለት፣ የክብር ባለቤት የእግዚአብሔር ልጅ ኢየሱስ በኢየሩሳሌም አይሁድ የሰቀሉት ነው አለው። ይህም ነገር በቅዱስ ኤጲፋኒዮስ ልብ ተቀረጸ። በዚያም ወራት አንድ ባለጠጋ አይሁዳዊ ነበር። ኤጲፋኒዮስንም ወሰደው፣ የኦሪትንም ሕግ በማስተማር አሳደገው። የሚሞትበትም በቀረበ ጊዜ ልጅ ስለሌለው ጥሪቱን ሁሉ አወረሰው። የኦሪትንም ሕግ ትምህርት ሁሉ ተማረ። በአንዲት ዕለትም ስሙ ሉኪያኖስ ከሚባል መነኩሴ ጋር ተገናኘ። እርሱም የተማረና የእግዚአብሔር ጸጋ ያደረበት ነው። ከእርሱም ጋራ ተጓዘ። ሁለቱም በአንድነት ሲጓዙ ደሃ ሰው አገኛቸውና ምጽዋትን እንዲሰጠው ያንን መነኩሴ ለመነው። ገንዘብም ስለሌለው የሚለብሰውን የጸጉር አጽፍ አውልቆ ለድሃው ሰጠው። በዚያን ጊዜ ለዚያ መነኩሴ የብርሃን ልብስ ከሰማይ ሲወርድለት ኤዺፋንዮስ አየ። ስለዚህም ድንቅ ታምር አደነቀ። ከመነኩሴው እግር በታች ሰገደ። አንተ ማነህ ሃይማኖትስ ምንድን ነው ብሎ ጠየቀው። እርሱም ክርስቲያን እንደሆነ ነገረው። ደግሞ ክርስቲያን እንዲያደርገው ለመነው። መነኩሴውም ኤጲፋኒዮስን ወስዶ ወደ አንድ ኤጲስቆጶስ አደረሰው። እርሱም የክርስትና ጥምቀትን አጥብቆ የቤተ ክርስቲያንን ትምህርት፣ ሥርዓቷንም ሁሉ አስተማረው። ኤጲፋኒዮስም ኤጲስቆጶሱን፣ እኔ መነኩሴ መሆን እፈልጋለሁ አለው። ኤጲስቆጶሱም ብዙ ገንዘብ እያለህ መነኩሴ መሆን አይገባህም አለው። ኤጲፋኒዮስም ሄዶ እህቱን አምጥቶ የክርስትና ጥምቀትን አጠመቃት። ገንዘቡን ሁሉ ለድሆችና፣ ለምስኪኖች፣ ለባልቴቶችና፣ ለሙት ልጆች ለአብያተ ክርስቲያናትም ሰጠ። መጽሐፍትንም ከእርሱ ገዛ። ከዚህ በኋላ መነኮሰ። ለእርሱም ለእህቱም ለጥምቀት ምክንያት ወደ ሆነው ስሙ ሉኪያኖስ ወደ ተባለ መነኩሴ ገዳም ገባ። ዕድሜውም ዐሥራ ስድስት ዓመታት ነበረ። ከዚህም በኋላ ታላቁን አባ አላሪዮስን አገኘው። እርሱም በዕድሜው ጎልማሳ፣ በገድልም ሽማግሌ ነው። ቅዱስ ኤጲፋኒዮስንም ተቀብሎ የመንኩስናን ሕግና የክርስትናን ሥርዓት አስተማረው። የእግዚአብሔርም ጸጋ አድሮበት የቤተ ክርስቲያንን ሕግና ሥርዓት የመንኩስናንም ሕግ በጥቂት ቀኖች አጠና። ከዚህ በኋላ ታላላቅ ተአምራቶችን በመሥራት ሙታንን እስከሚያስነሳቸው፣ ሰይጣናትን ከሰዎች ላይ እስከሚያስወጣቸው፣ ውሃ ከሌለበት ከደረቅ ቦታ ውሃን እስከሚያፈልቅ፣ ያለ ጊዜውም ብዙ ዝናብን እስከ ማውረድ ደርሱ። በገደልና በትሩፋት ፍጹም ሆነ። የትሩፋቱም ወሬ አዋቂነቱም ተሰማ። ከእርሱ ጋርም ሊከራከሩ ብዙ አይሁድ ወደ እርሱ መጡ። ስህተታቸውንም ገለጠላቸው። በእርሱ ትምህርት አምነው የክርስትናን ጥምቀት አጠመቃቸው። እንዲሁም ጥበበኞች ዮናናውያን በትምህርት ተመላለሱ። ወደ ክብር ባለቤት ጌታችን ኢየሱስ ክርስቶስ ሃይማኖትም ውስጥ ገቡ። በመምህሩ ቅዱስ አላሪዮስም በቆጵሮስ ሀገር ኤጲስቆጶስነት እንደሚሾም ትንቢት ተናገረለት። ወደዚያም ሄዶ በታዘዘለት ቦታ በዚያ እንዲኖር አዘዘው። እንዲህም አለው ኤጲስቆጶስነት ሊሾሙህ በፈለጉህ ጊዜ እምቢ አትበል፣ ይህ በእግዚአብሔር ፈቃድ ሆኖአል እና ቅዱስ ኤጲፋኒዮስም ወደ ቆጵሮስ ሄዶ መምህሩ ቅዱስ አላሪዮስ ባዘዘው ቦታ ተቀመጠ። የቆጵሮስ ደሴት ኤጲስቆጶስም ባረፈ ጊዜ በዚያን ሰሞን ቅዱስ ኤጲፋኒዮስ ምግቡን ሊገዛ ወደ ገበያ ገባ። ከእርሱም ጋር ሁለት መነኮሳት አሉ። ደግሞም በዚያች ገዳም ጻድቅ የሆነ ሽማግሌ ኤጲስቆጶስ ነበረ። ለእርሱም የክብር ባለቤት ጌታችን ኢየሱስ ክርስቶስ እንዲህ ብሎ ነገረው፣ ወደ ገበያም ሂድ፣ በእጁም ሁለት የወይን ዘለላ የያዘ መነኩሴ ታገኛለህ፣ ከእርሱ ጋርም ሁለት መነኮሳት አሉ። ስሙንም ጠይቀው፣ ስሜ ኤጲፋኒዮስ ነው ይልሃል። እርሱን ያዝ፣ በእጁ ያለውንም አስጥለህ ካንተ ጋር አምጣው። ያ ኤጲፋኒዮስም የክብር ባለቤት ጌታችን እንዳዘዘው አደረገ። ባመለከተውም ቦታ አግኝቶት ይዞ ወደ ቤተ ክርስቲያን ወስዶ ዲቁና ሾመው። በሦስተኛውም ቀን ኤጲስቆጶስነት ሾሙት። ከዚህም በኋላ ሽማግሌው ኤጲስቆጶስ የኤጲፋኒዎስን ልብ ደስ ለማሰኘት ሽቶ ስለ ኤጲፋኒዮስ ያየውን ራእይ ለሕዝቡ ገለጠላቸው። ስለ እርሱም ታላቅ ደስታ ሆነላቸው። ይህም ቅዱስ እግዚአብሔር በሚወድለት በሹመቱ ሆኖ በበጎ ሥራ ላይ ጸና። ጥቅም ያላቸውን ብዙ ድርሳኖችንም ደረሰ። ርኅራዬ ስለሌለው ሰው በሚሰማ ጊዜ ተመልሶ ቸር እስከሚሆን ድረስ ሁል ጊዜ ይገሥጸዋል፣ ይመክረዋል። በኢየሩሳሌም ኤጲስቆጶስ በአባ ዮሐንስ ላይ ምክንያት ፈጠረ። ስለ እርሱ ርኅራዬ እንደሌለው በሰማ ጊዜ ከወርቅ የተሠሩ የማዕዱን ዕቃዎች የሚመገብባቸውን በውሰት ወሰደ። እነርሱም ወርቅና ብር ናቸው። ቅዱስ ኤጲፋኒዮስም ይሸጣቸውና ለድኾችና ለምስኪኖችም መጸወታቸው። አባ ዮሐንስም እንዲመልስለት በሻ ጊዜ ምንም ምንም አልሰጠውም። በክብር ባለቤት ጌታ መቃብር ቤተ ክርስቲያን ውስጥ ቅዱስ ኤጲፋኒዮስን የልብሱን ጫፍ ስጠይ ብሎ ያዘው። ቅዱስ ኤጲፋኒዮስም ወደ እግዚአብሔር ጸለየ። የአባ ዮሐንስም ዐይኖች ያን ጊዜ ታወሩ። ከዚህ በኋላም ይምረው ዘንድ በብዙ ለቅሶ ወደ እርሱ ፈጽሞ ማለደ። ዐይኖቹንም ይገልጥለት ዘንድ ለመነው። ሁለተኛም ቅዱስ ኢጲፋኒዮስ ጸለየ አንድ ዐይኑም ገለጠለት። የማዕዱም ዕቃዎች ሽጦ ለዶሆችና ለምስኪኖች እንደሰጣቸው ነገረው። ስለ ዮሐንስ አፈወርቅ መሻርና መሰደድ ወደ እርሷ መጥቶ ይራዳት ዘንድ አውዶክስያ ንግሥት ጽፋ ወደ እርሱ በላከች ጊዜ ሊያስታርቃቸውና በመካከላቸው ሰላምን ሊያደርግ ሽቶ ወደ ቆስጥንጥንያ ሄደ። ነገር ግን ቅዱስ ኢጲፋኒዮስን አልሰማችውም። ዮሐንስን ከሹመቱ ካልሻርከው ይህ ካልሆነ አብያተ ክርስቲያናትን እዘጋለሁ፣ የጣዖታትንም ቤቶች እከፍታለሁ አለችው። ቅዱስ ኤጲፋኒዮስም ፈጽሞ አዘነ፣ ከእርሷ ዘንድ ወጣ። ምን እንደሚያደርግ የሚያስብና ይጨነቅ ነበር። የንግሥት ባሮቿ ግን እነሆ ቅዱስ ኤጲፋኒዮስ ዮሐንስ አፈወርቅን ከሹመቱ ሻረው እያሉ በቁስጥንጥንያ ከተማ በሐሰት አወሩ። ቅዱስ ዮሐንስም ይህንን ወሬ በሰማ ጊዜ ወደ ኤጲፋኒዮስ እንዲህ ሲል ላከ። ለምን ያለ ፍርድ በእኔ ላይ ይህንን አደረግ? አንተ ወደ መንበረ ሲመትህ እንደማትደርስ ወቅ። ኤጲፋኒዮስም ለመልእክቱ መልስ እንዲህ ሲል ጻፈ። ስለ አንተ ምንም ምን የጻፍኩትና ከንግሥት ጋር የተስማማሁት ነገር የለም። አንተም ከስደት እንደማትመለስ ወቅ። ከዚህ በኋላም ወደ መንበረ ሲመቱ ሊሄድ ሽቶ ከቁስጥንጥንያ ወጥቶ በመርከብ ተሳፈረ። እግዚአብሔርም የዮሐንስን ጽድቅ ሊገልጽ ከመንበረ ሲመቱ ሳይደርስ ቅዱስ ኤጲፋኒዮስ በመርከብ ውስጥ አረፈ። እንዲሁም የቅዱስ ኤጲፋኒዮስ ክብር እንዲገለጥ ቅዱስ ዮሐንስ በተሰደደበት አረፈ። የከበረ ኤጲፋኒዮስም የሚያርፍበትን ጊዜ አውቆ ተነሥቶ ጸለየ። ለደቀ መዛሙርቱም እነርሱ ኤጲስቆጶሳት እንዲሆኑ ነገራቸው። በሰላምታም ተሰናብቷቸው ከዚህ በኋላ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። አትሮኖስ ቅዱሳት መጻሕፍትን በድምፅ ያንብቡ።